ከአላህ በታች ማለት ነው። ፋሲካን ታውቋታላችሁ። በሳውዲ አረቢያ አንድ አይኗ የተወሰደባት ነች፣ በዶክተሮቹ ምክንያት ማለት ነው። ዛሬ ደግሞ እጅግ የሚያስደስት ዜና ሰምተናል። ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ ንድሪስ ዩቲዩብ ቻናል ቤተሰቦች፣ ሰላም እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል። እህቶቼ፣ ለሰው ልጅ በምንችለው አቅም የደስታው እንጂ የሀዘኑ ምንጭ አንሁን። የሰው ልጅ ደስታ ማየት እንዴት ያስደስታል! ወላይ ለአዚም ማናት ሀቢባ የብዙ እህቶቿን እምባ አብሳለች፣ ከእህቶቿ ከመዳም ቅመሞች ጋር ሆና ማለት ነው። ከአላህ በታች አላህ ስበብ አድርጓታል። በሚዲያዋ ብዙ የታመሙትን ብዙ የተቸገሩትን መዳሞች የጣሏቸውን በጣም በሀበሾች የተበደሉ እህቶቿን ሰበብ ሆናለች፣ በዚህ በቲክቶክ አካውንቷ ማለት ነው። ሰዎች ግን አንዳንድ ስህተቶችን እየፈጠሩ ሊጥሏት ይሞክራሉ። ሰሞኑን ከሂዊ የምትባለዋ ልጅ ጋር የተፈጠረ ነገር አለ። ያንን ሁሉ መልካም ስራዋን ወደኋላ ገደል ከተው አንድ ስህተት ስለተፈጠረ ሀቢባን የሚያንቋሽሹ ሀቢባን የሚሳደቡ ሌቦች፣ የሌቦች ግሩፕ ተሰብስበው ደላሎች አንድ ሆነው ሲያሸማቅቋት ነበር ማለት ነው። ግን ሀቢባ ጀግና ናት። ወላይ ኔ ጀግና ጀግና አይገልጻትም። ከሰዎችን ቢሆን እየተረዳ ያለው ሰዎች እንዲረዱ ግን ምክንያት የሆነችው እሷ ናት። ቁጭ ብላ እንቅልፏን አታ ሀያ አራት ሰዓት የዛሬ ሳምንት አስታውሳለሁ። ዱባይ አንዲት ልጅ በደላላን ስራ ገብታ እሷን እስካልወጣች ድረስ አልወጣም። ከላይ ብብላት ማታ የጀመረች እስኪነጋ ቀን የጀመረች ነው እንጂ እስኪነጋ እዛው ያደርንበት ሰዓት አለ። እና ውለታ ቢስ ሳትሆኑ ብዙ መልካም ስራ ሰርታለች። ያንን መልካም ስራዋን ገደል ለመክተት የምትሯሯጣላችሁ። ወላሂ ጀግና አይገልጻትም። እዚህ ሚዲያ ላይ አዎ፣ ሁሉም ይሳሳታል። የሰው ልጅ ናት መልአክ አይደለችም። ስህተትም ሊኖርባት ይችላል። ግን በህዊ እና በእሷ መካከል የተፈጠረው ያው ያቺኛዋ አልመጣም ስላለች ሀቢማም እሷ ጋር እየመጡ ስለሆነ ሰዎች ችግራቸውን የሚናገሩት ያ ያንን ሂዳ ሌባ በሏት ማለቷ ስተት ሊሆን ይችላል። ግን ደግሞ ሀቅ ይዛ ነው መረጃ ይዛ ነው ሀቢባም የተናገረችው። እንግዲህ ወደ ዛሬው ፕሮግራም ስገባ ፋሲካ በዶክተሮች አማካኝነት አንዱን አይኗን አታለች። ያንን አይኗን አታ ሶሻል ሚዲያ ላይ እንድት እንድትረዳ ወጥታ ስታለቅስ ነበረ። ጉዳዩ ሀቢባ ጋር ደርሶ ሀቢባ ወደ አንድ ሚሊዮን ገደማ እንግዲህ ከተለያዩ ሰዎች ጠይቃላት አሰባስባላት ሕክምና እንድታደርግ ሀገሯ ገብታ ነበር ማለት ነው። ያንን ብር ተሰብስቦ በፋሲካ እጅ ገብቶ ሀገሯ ገብታ ልትታከም ነበር። ነገር ግን ማነት ፋሲካ የነርቭ ችግር አለባት እና እሱ እሱ እስኪ ስተካከል ድረስ እዚሁ ሳውዲ ተቀምጣ የአርቲፊሻል አይን እንዲደረግላት አድርጋለች ማለት ነው። ከጊዜ በኋላ ደግሞ ኢትዮጵያ ሄዳ የአይን ባንክ ጋር ተነጋግራ ትክክለኛውን አይን እንዲደረግላት ከተሻላትና ካስተካከለች በኋላ ኢትዮጵያ ገብታ ታስደርጋለች ማለት ነው። ለጊዜው ግን አሁን ላይ እንደምታዩት አርቲፊሻል አይን በሳዑዲ አረቢያ አስረክባ አስገጥማ ዛሬ ደስታዋን ለመግለጽ ሀቢባ ቤት ማታ ላይ ትገባለች ማለት ነው እና እኔ በጣም ነው ደስ ያለኝ። ምንም ያክል የተፈጥሮውን ባይሆንም ግን እንደዚህ መነጽር ለብሳ ወይም ደግሞ በእጇ እየከለለች ነበረ። ይችን የመሰለች ቆንጆ ሰዎች ጨካኞች አይኗን ወስደውባት ተሸማቀም የነበረው ማለት ነው። ግን አልሐምዱሊላ አርቲፊሻልም ቢሆን ዛሬ እንደዚህ ተመሳስሎላት ደስታዋን ልትገልጽ የረዳትን የሰጣትን ደስታዋን የመለሰላትን የኢትዮጵያን የኤርትራን ህዝብ ልታመሰግን በሀቢባ ቤት ትመጣለች ማለት ነው እና በጣም ነው ደስ ያለኝ። ሀቢባ ላይ ድንጋይ ሲወረውሩባት ነበር፣ ጠጠር ሲወረውሩባት ነበር። ይሄን ሁለት ቀን እሷን ለመጣን ለማሸማቀቅ። እሷ ግን የብዙ እህቶቿ የደስታ ምንጭ ናት። ወላሂ ለአዚም ሌቦቹ ባንድ ሆነው ማለት ነው፣ ሌብነታቸው እንዲቀጥል አሁንም እያጭበረበሩ እንዲኖሩ። ሂዊ ፋሲካ ማናት ሀቢባ ቤት አልመጣም ስላለች ብቻ እሷን ጀግና እያሉ እቺኛው አንዲ ነው። እሷ እኮ የሰው ጊፍት ነው የምትሰጠው፣ በሰው ብር ነው እሷ። አረርታ ታውቅ ምናምን ሰጠችም አልሰጠችም፣ እቤቷ በፎሎ ወሮቿ ምክንያት እንዲረዳ አድርጋለች። እናንተ የትኛውን መልካም ስራ ሰርታችሁ ነው ሄዊ የምትባለውን? በራሷ መንገድ መጣች። እሰየው፣ በራሷ መንገድ መጣች፣ በራሷ ተለወጠች። ይሄ ደስ ይላል። እሷም እኮ የታዘዘችውን ትእዛዝ በትክክል መስራት ነበረባት። እጅ ሙሉ አዛ እጅ ጉርድ ነው የሰጠቻት ይሄን ለምን አደረግሽ ስትባል ነው አልመጣም ብላትን ያለችው። እና ሀቢባን የምትሳደቡ ሀቢባን የምታንቋሽሹ፣ ሁሌም ከማዳም ቅመሞች እየሰረቃችሁ እያጭበረበራችሁ መኖር የምትፈልጉ ናችሁ። ሀቢባን የምትሳደቡ፣ በሰሞኑ ደላሎች ተባብራችሁ እህቶቻችሁን እየሸጣችሁ ለአረብ መብላት ስለምፈልጉ ነው። ያንን ደግሞ እሷ ስለምትቃወምባችሁ ተነሳችሁባት። አሁን ይህን ሁለት ቀን ሀቢባ ላይ ዙረውባታል። ለምን በሄዊ ምክንያት ማለት ነው። ለማንኛውም ሀቢባ ጀግና ናት። ይሄ የምትሰራው መልካም ስራ አይጥላትም። በነገራችን ላይ ማንም ሰው የሰራውን ነው የሚያጭደው፣ የዘራውን ነው የሚያጭደው። ከቻላችሁ ለሰዎች የደስታ ምንጭ ሁኑ። የሰዎች የማልቀሳቸው፣ የመከፋታቸው፣ የመበደላቸው ምክንያት አትሆኑ። ማንም የዘራውን ያጭዳል። የመዳም ቅመሞች ደግሞ ችግር ሲደርስባችሁ የሆነ ነገር ስትሆኑ፣ ስትታመሙ ጊዜውን ሰጥቶ ሰዓቱን ሰጥቶ ቁጭ ብሎ ለምኖ የሚሰበስብላችሁ ሀቢባ ብቻ ናት። ዛሬ ላይ ሁሉንም አይተናቸዋል። በሀቅ የምትሰራ ወላሂ፣ ዜሮ አምስት ሳንቲም ከተሰበሰበ የማትወስድ ናት። የሚሰበስቡት እኮ አብዛኞቹ ግማሹን እየወሰዱ ነው። ገብቷቸዋል አይደለ? ይህን መልካም ስራዋን ባት እንትን ባትሉት ጥሩ ነው። ውለታ ቢስ አንሁን እህቶቼ፣ እውነት ውለታ ቢስ አንሁን። የሰራችው ማዕት መልካም ስራ አለ። ከዚህ በላይ ደስታ የለም፣ ከዚህ በላይ መልካምነት የለም። ከኪሷ ላይ ወጣ ይችላል፣ ግን ሰዎችን አሰብስባ ገንዘብ እንዲገኝ ያደረገችው በሷ ምክንያት ነው። ይሄም እኮ አንድ እርዳታ ነው። ታውቃላችሁ፣ ሌላው ይቅርና ታብታብና ሼር ማረግ ራሱ አንድ እርዳታ ነው። ትናንትና አሁን ልጇ በተፈጥሮው መቀመጫ የሌለው እናት ቁጭ አድርጋ ላይ በላይ ስታሰባስብላት ነበረ። ያች እናት ብዙ ጊዜ ላይ በላይ ስታለቅስ ነበረ፣ ማንም ዞሮ አላያትም። ሀቢባ ናት ግን ይሄን ያደረገችው እና የሰዎችን መልካም ነገር ለማጥፋት አትሞክሩ። ለሀቅ ኑሩ። ነገ ጧት እናንተ ላይ ምን እንደሚደርስ አታቁም። ሀቢባን የሚጠላ ሌባ አጭበርባሪ ሁሌም እየሰረቀ መኖር የሚፈልግ ነው አራት ነጥብ። በዚህ አጋጣሚ ዛሬ ላይ ው መከታተል የምትፈልጉ መታችሁ መከታተል ትችላላችሁ። ፋሲካዬ እንኳን ደስ ያለሽ፣ ደግሞ በቅርቡ ሀገርሽ ገብተሽ እንዲስተካከልሽ ምኞቴ ነው። ባይ ባይ ላይክ